በዚህ ቦታ ላይ ስናጸዳ፣ በዚህ ቦታ ላይ ስንሰማራ፣ እጆቻችን ሲበረቱ፣ እነሆ አንድ ትንቢታዊ ነገር ይሆናል። የጎደለው ነገር ላይ ይሞላል። ባዶ የሆነው ነገር ላይ ይሞላል። ያለቀው ነገር ላይ ይሞላል። ለማስደነቅ ይሞላል። ለመፈወስ ይሞላል። ለተአምራት ይሞላል፣ ይሞላል። ቤታችንም ወደ ላይ እናነሳ። ጌታ ሆይ እንለምንሃል፣ ለክብርህ ተጠቀምበት። ለክብርህ ዓለም መገረሚያ ይሁንባት። ዓለም መደነቂያ ይሁንባት። ኢየሱስ በዚህ አለ ይባል። ክብሩ ይብዛ፣ እሳቱ ይብዛ፣ ኃይሉ ይብዛ። ሃሌሉያ! የተወደዳችሁና የተባረካችሁ በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ የጂሰስ ቲቪ ኢትዮጵያ ተመልካቾቻችን በዩቱብ፣ በፌስቡክ በሶሻል ሚዲያዎቻችን እንዲሁም ደግሞ በቲክቶክ የምትመለከቱ ውድ የእግዚአብሔር ቤተሰቦች እንኳን ደስ አላችሁ ማለት ወዳለሁ። እንግዲህ አሁን ያለነው የቤተ ክርስቲያኒቷን የመጨረሻ ሥራዎች ወይም ደግሞ የመጨረሻ የጽዳት፣ የመጨረሻ የእግዚአብሔርን ቤት የማሳመር ሥራዎች ላይ ነን ያለነው። ውድ የእግዚአብሔር ቤተሰቦች አሁን ለናንተ የምናገረውን በለምንታደምጡኝ እወዳለው። ወገኖቼ እግዚአብሔር ነው አስጀምሮ የሚያስጨርስ። እግዚአብሔር ነው ማከናወን የሚችል። እግዚአብሔር ነው ማድረግ የሚችል። በዚህ ሰዓት የምንጸልይላችሁ መከናወን እንድትችሉ በነገር ሁሉ እንድትከናወኑ፣ እግዚአብሔር ለእናንተ በሚያወራው እንድትከናወኑ፣ እግዚአብሔር ለእናንተ በሚናገረው እንድትከናወኑ፣ እግዚአብሔር ለእናንተ በሚሠራው እንድትከናወኑ በጌታ በኢየሱስ ክርስቶስ ምጸል ያለሁ ሚያዚያ 17፣ ሚያዚያ 18 ሚያዚያ 19 በእነዚህ ሶስት ቀናት በተከታታይ ከማለዳው 12 ሰዓት ተኩል ጀምሮ እስከ 9 ሰዓት ተኩል ድረስ የሶስት ታላቅ የኮንፈረንስ ጊዜ እግዚአብሔር አምላክ ላዘጋጀልን ግብዣ አድርገንላችኋል። በዚህ አጋጣሚ መናገር የምፈልገው ውድ የእግዚአብሔር ቤተሰቦች የቤተ ክርስቲያናችን ቋሚ ፕሮግራሞች የተቀየሩ መሆኑን ላሳስበ ወዳለሁ ከማለዳው 12 ሰዓት ተኩል ጀምሮ ዘጠኝ ሰዓት ተኩል እንደሚያበቃ እንደሚያልቅ እናገራለሁ። ምክንያቱም አሁን በሁሉ መንገድ ስለተከናወነልን፣ አሁን በሁሉ መንገድ ስለተስተካከለልን ከማለዳው ጀምሮ ሁላችንም በመገኘት የጌታን ድንቅና ተአምራት የምንቀበል የምንካፈል ይሆናል። ወዳችኋለሁ። ሰላም ለእናንተ ይሁን። በድጋሚ ከአራት ኪሎ ዩኒቨርሲቲ ፍለፊት የቤላ 18ን ታክሲ በመያዝ ሚያዚያ 17 ሚያዚያ 18 ሚያዚያ 19 ለሚኖረን ኮንፍረንስ በጌታ በኢየሱስ ክርስቶስ ስም አደራላችኋለሁ። እንድትገኙ ጥሪ አቀርብላችኋለሁ። አዳዲስ ነፍሳትን ሕሙማንን በመጋበዝ ወደ ዚች ቤተ ክርስቲያን እንድትመጡ አደራላለሁ። የተዘጋጁ አውቶቢሶች፣ የተዘጋጁ የትራንስፖርት መስጫዎች በአድራሻዎቻችን ወይም ደግሞ በፌስቡክ በዩቱብ፣ በተለያዩ የሶሻል ሚዲያዎቻችን የሚበተኑ መሆኑን ወይም የሚሰራጩ መሆኑን አውቃችሁ ኢንፎርሜሽን ልትወስዱ አደራ ላለሁ ወዳችኋለሁ። ሰላም ለእናንተ ይሁን።